ነጭ ነጫን የፍየል ዘመን በጎች ቪዲዮ እየቆራረጡ ህዝቡን ለማታለል ይሞክራሉ። እስቲ ትክክለኛውን ቪዲዮ ሼር ላድርጋችሁ። እስከ መጨረሻው ተከታታሉት፣ ለሌሎቹ ማድረስም እንዳይረሳ። ወደ ቪዲዮ ኡስታዝ መሐመድ ከድር ዒሳ ብሏል ብሎ ፖስት ያደረጉት ቪዲዮ ይሄ ነው። ሩሩ ሩሩ ብለ አምላክን አሳደገች ይችላል። እየሱስ ክርስቶስ አምላክ አይደለም። ቪዲዮ ደግሞ ይሄ ነው። ድንግል ማርያም እግዚአብሔርን ነው እንደዛ ልጅ ልጅ እያለች ሽሩሩም ወሽሩሩ ልጄ ልጄ እያለች ልቅፍ እያረገች እያባበለች አስተኛችሁ፣ ይላል ሽሩሩ ማም ሽሩሩ ብላ አምላክን አሳደገች ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ፣ እባካችሁ አትቀልዱ። ይህን ክርስቲያኑ ማህበረሰብ እውነትን እንዳይዝ፣ ወደ ተፈጠረበቱ እምነት ወደ እስልምናው እንዳይገባ ሀቅ ላይ ፀንቶ የፈጣሪውን መብት እንዳይጠብቅ ፈጣሪውን በብቸኝነት እንዳያመልክ፣ ፈጣሪ ልጅ ያለው ቢጤ ያለው አምሳያ አለው ማለታቸው አንሶ አምላክን እናቲቱ እሽሩሩ ብላ ነው ያሳደገችው ትላላችሁ። በጣም ቀልደኞች ናቸው ሲበዛ። ላ ሐውለ ወላ ቁወተ ኢላ ቢላህ። እረ ተው ተው። በኮቻላችሁ ከቻላችሁ ስለ ልብዩ ኢየሱስ ክርስቶስ ማንነት መማር ከፈለጋችሁ እነ ዶክተር ዘበነን ጨምሮ ኑ እስልምና ላይ ተማሩና ክብራቸውን ጠብቁ። እባካ ወንድማችን ራስምታት ብሏል ተብሎ ፖስት የተደረገው ቪዲዮ ይሄ ነው። መሐመድ ተሰደብ ባረል ይህንም ቪዲዮ ስሙ። እኔ አሁን ወንጌል አዘራብቤ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየው ተነስቼ ኢየሱስ ግን ምን አይነት ቆሻሻ ነው ገላውን የማይታጠብ ትክክለኛው ቪዲዮ ደግሞ ይሄ ነው። እየጠየቅን ያለ ነው። ስንሞግት የተጻፈውን ብቻ ይዘን እንሞግት፣ በመረጃ እንሞግት። አገባ ተብሎ ከተጻፈ አመነዘረ አንበል። ልብሱ ላይ ስፐርም ነበረ ሲባል አንጠባጠበ አንበል። የተጻፈውን ብቻ ይዘን እንሞግት። አይ የራሳችንን ቃላቶች ከኪሳችን እየጨመርን እንሂድ ከተባለ ጥሩ አይደለም፣ ምንም አይጠቅመንም። ወደ ስድድብ ነው የሚወስደን። ለምሳሌ ያክል በዛ አይነት አካሄድ እንሄድ ከተባለ መጽሐፍ ቅዱስ ላይ አዲስ ኪዳን የፈለግከውን ቦታ ገልጸ ኢየሱስ ገላውን ታጠበ የሚል ልታሳይን ትችላለ ይሄንን ስለሌለ፣ ገላውን ታጠበ የሚባል ስለሌለ እኔ ተነስቼ ኢየሱስ ቆሻሻ ነው፣ ኢየሱስ ግማታም ነው፣ ኢየሱስ ጥንብ ነው እንድል ትፈልጋለ አላደርገውም። አላደርገውም። ኢየሱስ ገላውን ታጥቦ አያውቅም ቆሻሻ ነው እንድል ትፈልጋለ አላደርገውም። ሙስሊም ነኝ። አላደርገውም። የተጻፈውን ብቻ ይዘን ለምን አንሞግትም? የተጻፈውን አበበ በሶ በላ፣ አበበ በሶ በላ ብለን ሞግት። ለምንድን ነው ሌላውን ለማዋረድ ከራሳችን ኪስ አውጥተን የምንጨማምረው? ምን ይጠቅመናል? አይጠቅመንም። እውነተኞች እስከሆንን ድረስ አንተም እውነት አለኝ እስካልክ ድረስ እኔም እውነት አለኝ እስካልኩ ድረስ የተጻፈውን ይዘን ለምን አንሞግትም? ስለዚህ ወገኖቼ አንድ የመጨረሻ መልእክት ላስቀምጥላችሁ። እናንተ መዛችሁ መዛችሁ ካርዶቻችሁን ጨርሳችሁ ወደ እምነት መጣችኋል። በመረጃ እና በማስረጃ ዘመን እናንተ አዋቂ ሌላውን አላዋቂ ለማድረግ አትሞክሩ። እውነት ካለ በእውነት ተጋፈጡ። እውነትን የያዘ ሰው ሁሌም ያሸንፋል። እውነት ትቃጥናለች እንጂ አትበጠስም። እናንተ ጋር ካለው በላይ መረጃው እኛ ጋር አለ። ስለዚህ ህዝቡን በማታለል በማጭበርበር ህዝብና ህዝብን ሃይማኖትና ሃይማኖትን አታጋጩ። እባካችሁ እንደዚህ አይነት እኩይ ስራ እየሰራችሁ ያላችሁ ሰዎች ተጠበቁ። አቡ ሃይደር አንድ ነገር ይላሉ። እኔ መቶ ፐርሰንት እውነት ነው ብያለሁ። እናንተስ አይታችሁ እስቲ። ኢየሱስ ሞቶልሃል፣ ላንተ ኃጢአት ዋጋ ከፍሏል፣ ተሰቅሏል፣ ስለዚህ እመን ትድናለህ አሉ። ለየትኛው ኃጢአት ብዬ ስጠይቃቸው ከአዳም ለወረስከው ይላል። የመጀመሪያው ጥያቄ እዚህ ላይ ነው። ኃጢአት እንዴት ነው በውርስ የሚተላለፈው? ምን ማለት ነው ውርስ? ማለት አንተ ያልለፋህበት፣ ያልደከምክበት በነፃ ከሌላ አካል የምትቀበለው ንብረት ማለት ነው። አይደለም እንዴ? ሰው የአባቱን ወይም የወላጁን ወይ የዘመዱን ንብረት ወረሰ ማለት እነሱ የለፉበትና ጥረት ያደረጉበትን ኋላ ላይ በሞት ሲለዩት እሱ የስጋ ዘመድ ስለሆነ የቅርብ ሰው በመሆኑ የተወሰነ ድርሻ ውርስ ይሰጠዋል። ወረሰ የሚባለው አንድ ሰው ራሱ ባለፋበት ባልጣረበት ነገር ላይ ነው። በሽታም ከሆነ ጄኔቲካል በሆነ መንገድ የአስብ በሽታ ወይ በሌላ ሌላ አይነት በሽታ ህመሙ ካለበት ሰው ወደ ጤነኛው በደም ወይ በሌላ መንገድ ይተላለፋል፣ ወረሰ ይባላል። የወረሰው አካል በዛ ነገር ላይ ግን የራሱ አስተዋጽኦ የለው፣ የራሱ ድርሻ የለው፣ የለፋበት የጣረበት የለም። ከሌላ አካል በነፃ ነው የመጣው። ሀብትም ይውረስ በሽታም ይውረስ ወይም ሌላ ነገር በጥቅሉ ውርስ የሚለው ቃል በነፃ ወደ አንተ የሚተላለፍ ነገር ነው። ይሄ ነው አደል ትርጉሙ? ችግሩ ከኛ ቤትም አለ። ቅድሚያ ከኛ ቤት ያለው ችግር ይነቀል። ለምሳሌ መምህር ዘመድኩን በቀን ሀያ አራት ሰዓት ምንድን ነው የሚሰራው? ዋዲያ ሰለፊ እያለ ስለ ሙስሊሙ ማህበረሰብ ሲለፈልፍ ነው የሚውለው። ያቆን ተብሎ ለምሳሌ ዲያቆን አባይነት አሰ አረ ሰዓት ምንድን ነው የሚሰራው? ኦርቶዶክስን ነው የሚሰብከው ወይስ እስልምና ማህበረሰብን አታክ ለማድረግ ነው? አረ ሰዓት ነው ፌስቡክ ላይ የሚጠቀሙ ምንድነው? ጥላቻ መመሪያ አለ እንዴ? በዚህ ነው እንዴ አብረን የምንቀጥለው? እንደውም ሙስሊሙ ማህበረሰብ ታጋጅ ስለሆነ ነው ከዚህ በላይ ማድረግ ይችል ነበረ። ብዙ ቤተክርስቲያናትን፣ ብዙ መምናት ሊያወድም ይችላል። ታጋጅ ስለሆኑ ነው እንደውም ይ ለሚጠሏችሁን ውደዱ፣ ሚያሳድዷችሁን ጸልዩላችሁ ነው የተባለው። ግራን ላይ መታቀኝን ስት ነው የተባለው። ለሚረግሟችሁ መርቁ ነው የተባለው። አሁን እየሆነ ያለው ምንድን ነው? ፍቅር ሰላም ተረስተው በድንጋይ እኮ ለመከታከት እኮ ዋቢ እንደዚያ ያደረገ ዋይል ምን አገባ? ሲፈልጉ አንድ አህያ ቁመው ያምልቁ። ከዛ ወዲያ አህያዋ መመለክ ያለባት ጆሮዋ ነው እግሯ ነው አይኗ ነው እያሉ ስለራሳቸው ቢከራከሩ አንተ ምን አገባ? ስለ ራስ ነው የሚመለከት። አንተ በማን ገባ ኖ ከአህያዋ ፓርክ መመለክ ያለበት ጭንቅላቷ ነው ልትልላቸው አትችልም፣ አይመለከትም